ከሩዕየት ሚዲያ ጋር ባደረጉት ቃለ ምልልስ ከምክትል የጀነራል ታደሰ ጋር መገናኘት ቋቁምን ረጅም ጊዜ ሆነናል። እሳቸው ብዙ ጊዜ ስታይላቸው የሆነ ችግር ሲፈጠር ስልክ ማጥፋት ወይም መራቅ ነው ብለዋል። ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት እና የጸጥታ ቢሮ ኃላፊ መሆናቸው ይታወቃል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ አክለውም በሰባት ወራት ውስጥ ብቻ ለክልሉ ሰራዊት 8 ቢሊዮን ብር አውጥቻለሁ ብለዋል በአዲስ አበባ የሚገኙት አቶ ጌታቸው ረዳ በ2017 ዓ ም በጀት ዓመት ከሐምሌ እስከ የካቲት ባሉት ወራት 8 ቢሊዮን ብር ለሰራዊት ወጪ ማድረጋቸው ተናግረዋል በዚህ ምክንያትም ለመንግስት ሰራተኛ ደሞዝ አልተከፈለም አንድም የልማት ስራ አልሰራንም ብለዋል ሁለት መቶ ሰባ አራት ሺህ የክልሉ ሰራዊት በታድሶ ስልጠና ወደ ማህበረሰብ እንዲቀላቀል ማስመዝገባቸውን ነው የተናገሩት አቶ ጌታቸው ረዳ በአሁኑ ወቅት ለ መቶ አስር ሺ ሰራዊት ስንቅ እንከፍላለን ሲሉ አስረድተዋል። ባለፉት ሰባት ወራት ለክልሉ ሰራዊት 8 ቢሊዮን ብር ማውጣቱን የተናገረው ጊዜ አስተዳደር ከፌዴራል መንግስት ለ2017 ዓ.ም የተመደበለትን የድጋፍ በጀት 13 ቢሊዮን ብር ነው በአቶ ጌታቸው ረዳ የሚመራው የጊዜ አስተዳደሩና በዶክተር ደብረጼን ገብረ ሚካኤል የሚመራው የህወሀት ቡድን መካከል ያለው ውጥረት ቀጥሏል። ጊዜው አስተዳደሩ የሰራዊቱ ቁጥር ከፍተኛ ስለሆነ በታድሶ ስልጠና ወደ ማህበረሰቡ እንዲቀላቀል እንደሚፈልግ፣ ነገር ግን የታድሶ ስራ እንዳይከናወን ደግሞ በዶክተር ደብረን ገብረ ሚካኤል የሚመራው የህወሀት ቡድን እንቅፋት እንደሆነበት በተደጋጋሚ ሲናገር ቆይቷል። የትግራይ ጊዜው አስተዳደር የሁለት ዓመት የስራ አፈጻጸምን የሚገመግም የውይይት መድረክ ሊካሄድ ነው እየተባለ ይገኛል። የትግራይ ጊዜው አስተዳደር የሁለት ዓመት የስራ አፈጻጸምን የሚገመግም የውይይት መድረክ በሚቀጥሉት ሁለት ቀናት በአዲስ አበባ ከተማ የሁለቱም የህወሀት ቡድነት ተወካዮች፣ የጊዜው አስተዳደር አመራሮች እና የፌዴራል መንግስት ባለስልጣናት በተገኙበት ሊካሄድ እንደሆነ ምንጮቻችን እየጠቆሙ ይገኛሉ። የፋይናንስ ደህንነት አገልግሎት ባለፉት ስድስት ወራት ውስጥ ሁለት ሺ አራት መቶ ሰማኒያ ሶስት የገንዘብ ዝውውሮችን በማጣራት ከሰባት መቶ ሚሊዮን ብር በላይ በቁጥጥር ማሳገዱን አሳውቀዋል። የአገልግሎቱ በህገ ወጥ የገንዘብ ዝውውር ላይ ከፍተኛ የሆነ ግንኙነት ለህግ አስከባሪ ኤጀንሲዎች በማቅረቡ በንቃት እየመረመረና ሪፖርት እያደረገ መሆኑንም ለአሃዱ ሬዲዮ ገልጸዋል። በዚህ መሰረት ተቋሙ ባለፉት ስድስት ወራት ብቻ 2483 በህገ ወጥ የገንዘብ ዝውውር የተጠረጠሩ ሪፖርቶችን የተቀበለ ሲሆን ከዚህ ውስጥ 120 መዝገቦች ለተጨማሪ እርምጃ ለሚመለከታቸው የህግ አካላት ማቅረቡን አመላክቷል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዋና ስራ አስፈጻሚ አቶ እንዳላ አሰፋ ለአህዱ እንደተናገሩት እነዚህ ሪፖርቶች ተከትሎ በተደረገው ማጣራት ከ700 ሚሊዮን ብር በላይ በህገወጥ መንገድ የተያዘ ገንዘብ በቁጥጥር ስር ውሏል። ይህ ገንዘብ በህገወጥ የሰዎች ዝውውር፣ በሙስናና ሌሎች ህገወጥ ተግባራትን ጨምሮ በከባድ የወንጀል ድርጊቶች ጋር የተገናኘ ነው ብለዋል። ከተለያዩ ተቋማት እና ባለ ድርሻ አካላት የሚቀርቡ ሪፖርቶች እና የድጋፍ ጥያቄዎችን እየተበራከቱ መጥተዋል ያሉት አቶ እንዳለ አገልግሎቱ እነዚህ የእርዳታዎች ጥሪዎችን በተገቢው መልኩ እንደሚቀበልና በቀጣይም በትብብር እንደሚሰራ ተናግረዋል። የፋይናንስና ና ደህንነት አገልግሎት ከባንክና ከሌሎች የፋይናንስ ተቋማት ጋር በመተባበር አጠራጣሪ የፋይናንስ ግብይቶችን በማጣራት በህገወጥ መንገድ የተገኘ ከፍተኛ ገንዘብ በኢኮኖሚ ውስጥ እንዳይዘዋወር ማድረጉንም አስረድተዋል። ባንኮች አጠራጣሪ ግብይቶችን ሲኖሩ ሪፖርቶችን በማቅረብ ረገድ ቁልፍ ሚና ይጫወታሉ ያሉት ስራ አስፈጻሚው ከዚህ አልፎ በጥልቀት በመመርመር የሽርክና የገንዘብ ማጭበርበር ዘዴዎችን ለመለየትና ለማስቆም ከፍተኛ አስተዋጽኦ አድርገዋል ብለዋል። መረጃው የአሀዱ ሬዲዮ ነው። ሶማሊላንድ ለቻይና ማስጠንቀቂያ መልስ ሰጥታለች። በሶማሊያ የሚገኙት የቻይና አምባሳደር ሶማሊላንድ ከታይዋን ጋር እያደረገች ያለውን ግንኙነት እንድታቆም ማሳሰቢያ መስጠታቸው ትናንትና መዘገባችን ይታወሳል። የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራሂም ዳሂር አደን ዛሬ ለዚህ መልስ ሰጥቷል። ሲናገሩም ሶማሊላንድ ከታይዋን ጋር ግንኙነት እያደረገች ያለው በጋራ ፍላጎት ላይ የተመሰረተ ብብር እንጂ ቻይናን ለመጉዳት አይደለም ብለዋል። ጨምረውም የቻይናው አምባሳደር እኛ ከታይዋን ጋር ግንኙነት መፍጠራችን ለምን እንዳስጨነቃቸው አልገባኝም። ሶማሊላንድ ከታይዋን ጋር ግንኙነት ያደረገችው እንደ ሌሎች በርካታ ሀገራት ነው። የሌሎች ሀገራት ግንኙነት ቻይናን እንደማይጎዳው ሁሉ የኛም የሚጎዳት አይደለም በማለት የገለጹ ሲሆን አንድ ሀገር የሚያደርገውን የውጭ ግንኙነት በተመለከተ አስተያየት መስጠት ያልተለመደ መሆኑንም አስታውቀዋል። ንግግራቸው ሲቀጥሉም ማንም እኛ ጋር ባለመጣበት ወቅት እኛን የቀረበችን ታይዋን ናት። የስፋ ፍላጎት ምንም ይሁን ምን፣ እኛ ግን ጥቅማችንን የሚያሟላልን አድርገን እንቆጥረናል። ይህ ማለት ግን የአንዲት ቻይናን ፖሊሲ እንቃወማለን ማለት አይደለም ብለዋል። በጋዛ የአየር ድብደባ የሟቾች ቁጥር ከ200 መቶ በላይ ተሻገረ። እስራኤል በጋዛ በፈጸመችው የአየር ድብደባ ከ220 በላይ ፊልስጠማውያን መሞታቸው በርካቶች መቁሰላቸው ተገልጿል። በጥቃቱ ህይወታቸው ካጡ ንጽሐን መካከል አብዛኞቹ ህፃናትና ሴቶች መሆናቸውን የፊልስጤም ጤና ጥበቃ ሚኒስተር አስታውቋል። እስራኤልና ሀማስ ጊዜያዊ የተኩስ አቋም ስምምነት ከደረሱበት ከፈረንጅ ጥር 19 ወዲህ ትልቅ ነው የተባለለት የአየር ድብደባ በጋዛ ተፈጽመዋል ነው የተባለው። በዚህም የሟቾች ቁጥር በአስደንጋጭ ሁኔታ እየጨመረ እንደሚገኝ ከአካባቢው እየወጡ ያሉ መረጃዎች አመልክተዋል። ጥቃቱን ተከትሎ ሀማስ ዓለም አቀፉ ማህበረሰብ በእስራኤል ላይ ተቃውሞ እንዲያሰማ ጥሪ አቅርበዋል። በዓለም ዙሪያ ያሉ ሰዎች ጽዮናውያን በጋዛ ሰርጥ ህዝባችንን የማጥፋት ጦርነት እንደገና በመቃወም ድምጻቸው እንዲያሰሙ ነው ሀማስ የጠየቀው። የመጀመሪያው ዙር የተኩስ አቁም ሂደት መጋቢት አንድ መጠናቀቁን ተከትሎ ሁለቱ የጦርነት ተፋላሚ ወገኖች ለተጨማሪ ቀናት የተኩስ አቁም ስምምነት እንዲያደርጉ በአደራዳሪዎች እየተደረገ ያለው ጥረት እስካሁን ድረስ ፍሬ ማፍራት ተስኖታል። በዚህም ከ15 ወራት ጦርነት በኋላ አንጻራዊ ሰላም አግኝታ የነበረችው ጋዛ ነዋሪዎች አዳገም የእስራኤልን ድብደባዎች ማስተናገዳቸው ቀጥሏል። ከ20 በላይ የእስራኤል የጦር አውሮፕላኖች በመካከለኛውና ደቡባዊ ጋዛ ሰርጥ ካንዮኒስ እና ራፋ ጨምሮ በተለያዩ አካባቢዎች ድብደባዎች ማድረጋቸው ሬተርስ፣ አልጀዚራ እና ቢቢሲ ዘግበውታል። በአሜሪካ በስምንት ግዛቶች በመታው አውሎ ንፋስ የ42 ሰዎች ህይወት አለፈ። በምስራቅና ምዕራባዊ የአሜሪካ ክፍል በተከሰተ ከፍተኛ ውሎ ንፋስ የ42 ሰዎች ህይወት ሲያልፍ ከባድ ውድመትን አስከትሏል። አቧራ የቀላቀለውና ሰደድ እሳትን ያስከተለው አውሎ ንፋስ በስምንቱ ግዛቶች ላይ ውድመትን አድርሷል። ሚዙሪ፣ ካንሳስና አላባማ ከፍተኛ የሟችና የውድመት መጠንን በቅድመ ተከተል ያስተናገዱ ግዛቶች ናቸው። አራተኛ ቀኑን ያስቆጠረው አደጋው ለመብራትና የትራንስፖርት መቋረጥ ለትምህርት ቤቶችና አውራ ጎዳናዎች መዘጋት እንዲሁም ለበርካታ አገልግሎቶች መስተጓጎል ምክንያት ሆኗል። ከ20 ሚሊዮን በላይ ዜጎች ለአደጋው ተጋላጭ መሆናቸውን በአየር ትንበያ መረጃ ተመላክተዋል። ይህንንን ለመቋቋም የግዛቱ አመራሮች የአስቸኳይ ጊዜ አዋጅ አወጁ ሲሆን ከፌዴራል መንግስት እገዛን እየጠየቁም ይገኛሉ። በአደጋው ለተገዱና ለተፈናቀሉ ዜጎች አስፈላጊ ሁኔታዎችን ለማሟላት እየተሰራ መሆኑን የተገለጸ ሲሆን ተጋላጭ የሆኑ አካባቢዎች ላይ የሚገኙ ዜጎች ቅድመ ጥንቃቄ እንዲያደርጉ ማሳሰቢያ መስጠቱን ሲኤንኤን በዘገባው ጠቁመዋል። ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶለዳ ሚዲያ ቤተሰብ መሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።